ዘንዶውም ሴቲቱም በወለደችው ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም ሺህ ከሁለት መቶ ስልሳ ቀን በዚያ እንዲበግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእይ ዮሐንስ ምዕራፍ 12 ከቁጥር አራት እስከ ሰባት በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰድሱ ለኅዳር በዛቲ ዕለት ቦአ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ውስተ ደብረ ቁስቋም ምስለ እግዝእትነ ቅድስት ድንግል ማርያም ወዮሴፍ አረጋዊ ወሰሎሜ በጊዜ ተመይጦቶሙ እምስደት ወአረፉ እምጻማ ፍኖት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ስድስት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር በስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድም ጉዞ ካገኛቸው ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸው። ታቦትንና ቤተክርስቲያንን አክብሮ የቁርባን መስዋዕትን ሰርቶ ቅዱስ ስጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ ሀገር ሊቃነ ጳጳሳት ቅዱሳን አባቶችን ቄርሎስ እና ቴዎፍሎስ ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የሮሚ ሀገር ሊቀ ጳጳሳት ቅዱስ አባት ፊሊክስ አረፈ። የዚህ ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንም ትምህርት አስተማሩት። የሮሚ ሊቀ ጳጳሳት አንስጣሴዎስ አንስጣሴዎስም ዲቁና ሾመው። ደግሞም የሮሚ ሊቀ ጳጳሳት ዮስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ቅስና ሾመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ዲዮናስዮስ ባረፈ ጊዜ ይህን አባት ፊልክስን መረጡት፣ በእግዚአብሔርም ፈቃድ በሮሚ ሀገር ሊቀ ጵጵስና ሾሙት። የክርስቶስን መንጋዎች በመልካም ማጠባበቅ ጠበቀ። ትሩስ ቄሣርም ከሞተ በኋላ ቴዎድሮስ ቄሣር ነገሠ። እርሱም በምዕመናን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ስቃዮች አሰቃያቸው። ብዙዎቹንም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሀዲ ታላቅ መከራን ኀዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሀዲ በሁለተኛ ዘመነ መንግሥቱ አጠፋው። ከዚህ በኋላ ከሀዲ ዲዮቅልጥያኖስ በነገሠ ጊዜ ክርስቲያኖችን አብዝቶ ማሰቃየት ጀመረ። ይህም አባት ፊሊክስ የክርስቲያኖችን ሥቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስም በመጀመሪያ ዘመነ መንግሥቱ አረፈ። ይህም አባት ብዙዎችን ድርሳናትን ተግሳጾችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። እኒህም ለክርስቲያን ወገን እጅግ የሚጠቅሙ በጎዎች ናቸው። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የአባ ፍሞስ፣ የለንዲዎስ፣ የይላጥስ፣ የማርትሮስ የኢላስዮስ፣ የቆርናልዮስ፣ የሱኪሮስ፣ የናውኔኖስ፣ የሊባዲቆ፣ የሲላስዮስና የሰማዕት ኢስድሮስ ማኅበር የሆኑ የሁለት መቶ ሰባ ሁለት ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን በረከታቸውም ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ህዳር ሰባት በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ደብረ ቁስቋም ሚጠታ ለማርያም፣ የእመቤታችን የቅድስት የቅዱስ ድንግል ማርያም ከጌታችን ጋር ሆና ከስደት መመለሷ የሚታሰብበት ዕለት፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ ቡርክት፣ ቅዱስ ዮሳ ወልደ ዮሴፍ ቅዱስ ቴዎፍሎስ ሊቅ፣ አባ ጽጌ ድንግል ዘወለቃ፣ አባ ፊሊክስ ዘሮሜ ወርሃዊ በዓላት፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን ሃይከን፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስሊዮስ ዘቂሳሪያ አባ አርከ ሥሉስ፣ ቅድስት አርሴማ ድንግል። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የአስራ ሁለት ከዋክብት አክሊል ሊሆነላት። አንዲት ሴት ነበረች። እርሷም ፀንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክትም በሰማይ ታየ። እነሆ ታላቅ ቀይ ዘንዶ ሰባት ራሶችና አስር ቀንዶችም ነበሩት፣ በራሶቹም ላይ ሰባት ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብ ሆኖ ሁሉ በብረት በት ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ልጇም ወደ እግዚአብሔር እና ወደ ዙፋኑ ተነጠቀ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማኑን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉን ያረቅልን፣ በጎን ያቅርብልን። ይህንን ወቅት በሰላም ያሳልፍ አምላክ አበባውን ፍሬ ያድርስልን። ዘመነ ጽጌን አሳልፎ እንዲሁ ደግሞ ዝናመ ምሕረቱን እክለ በረከቱን የሰጠ አምላክ ይህንን ወቅት ይህንን የፍሬ ጊዜ ደግሞ የተባረከ የፍሬ ወቅት ያድርግልን። ሀገራችንን ኢትዮጵያ ይጠብቅልን። በግፍ የተገደሉትን ወገኖቻችንን፣ እናቶቻችንን፣ አባቶቻችንን፣ እህቶቻችንን፣ ሕፃናቱን፣ ሽማግሌዎችን በቸርነቱ ደማቸውን ይበቀልላቸው። መከራውን ያስታክስልን። የቤተክርስቲያንን ጠላቶች ከክፋት መንገድ ሰውሮ ከኃጢአት መንገድ አርቆ ወደ እግዚአብሔር እንዲቀርቡ አምላክ በቸርነቱ ፈቃዱ ይሁን።